እንዴ፣ ለምን አይገባም? አበባው ይገባ እንጂ። አይ በቃ እዛ እናወራለን። እሺ። ምን ማለት ነው? በቃ ሳሎን እኔ ቃል ብቻ በቃ ትፍቀደልኝ ውብዬ፣ እሺ በሉኝ። ጋሼ ጋሼ፣ እኔ ልጄን አይቼ ጋሼ፣ እባኮትን እራቅ፣ ስላረኮትን ሁሉ ስለተበላሸ አፍቃኛለች

ደስ ሰላም ሰላም፣ እንዴት ናችሁ ውድ ሰዎቻችን፣ ሰላማችሁ በያላችሁበት ብዝት ብዝት ብዝት ይበልን። ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንግዲህ በባለፈው ቪዲዮ አይታችኋል። ትንሽ አመማርጎኛል ብቻ በጣም ነኝ እንግዲህ እኔ አሁን ያለፈው ማውራት አልፈልግም። ብቻ ዛሬ የደስታ የቀን ነው። በጣም ደስ ብሎኛል። እጅግ እጅግ እጅግ በጣም ደስ ብሎኛል። እንግዲህ በድጋሚ ፊት የወንድ ልጅ አባት ሆኜ ነበረ። አሁን ደግሞ በድጋሚ የሴት ልጅ አባት ሆኜ አለው። እንግዲህ ፈጣሪ መድኃኒዓለም ያሳድግልኝ። ሁላችሁም በጸሎት አስቡኝ። ያው ግን በቃ ልጄን አላየውም እስካሁን ውብዬንም አላየዋትም። ሄሉም ፎቶ እንድታነሳ ፈልጌ ነበረ ግን ያው ሊያሳዩኝ አልቻሉም። ብቻ ግን በጣም ጓጉቻለሁ። ውብዬንም በቃ ቤት ሄጄ ላገኛት አልቻልኩም እኔም ሆስፒታል ስለነበርኩኝ እንጃ። ዛሬ ብቻ በጣም ደስ ብሎኛል፣ እጅግ እጅግ እጅግ በጣም ደስ ብሎኛል። እንግዲህ ውብዬን ሄጄ አበባ ይዤ ሄጄ ልጄንም ውብዬንም ማገኛቸው ይሆናል። እንደምትመለከቱት ይኸው ና እንግዲህ ይሄን ይዤ እሄዳለሁ። በጣም በጣም ደስ ብሎኛል። እንግዲህ እግዚአብሔር ይመስገን። ሁላችሁም ደስታችሁን ግለጹልኝ ኮሜንት ላይ። በተጨማሪ ደግሞ ያው ሰላም ተፈጥሮ ብቻ በቃ ውብዬ ይቅርታ አድርጋልኝ፣ ወደ እሷ መመለስ ፈልጋለሁ። የምር ከልቤ ማለት ነው። ብዙ ነገሮች ተፈጥረዋል፣ ግን ደግሞ ዛሬ ወልዳለች። እንግዲህ ሄጄ መጠየቅ ፈልጋለሁ። አሁን ቤት ገብታለች፣ በዚህ ሰዓት ቤት ናት። ሰው ቤት ሄጄ ልጄንም ማየት ፈልጋለሁ። ውብዬንም በቃ ላያት በጣም በጣም ጓግቻለሁ። እ ምን ብዬ እንደምነግራችሁ አላውቅም። ያው የወለደ ሰው ያውቃል ስሜቱን እና በጣም ደስ ብሎኛል። በቃ በሰላም መገላገሏ ምናምን በጣም በጣም ደስ ብሎኛል። እጅግ በጣም ከምላችሁ በላይ እና ብቻ አይቻለሁ በቻናሏን ቤት ስትገባ ያለውን ቪዲዮ አይቼዋለሁ። አብሬያት ከጎኗ ሆኜ ምናምን ብገኝ በጣም ደስታዬ ነበረ። አብሬያት በቃ ልጄን ይዤ ምናምን ቤት ብገባ በጣም ደስታዬ ነበረ፣ ግን አልሆነ ብቻ ውስጤም ሰላም አይደለም፣ እውነት ለመናገር በጣም ቅር ብሎኛል፣ በጣም ውስጤ ደክሟል። በቃ ምን ብዬ ለእናንተ መናገር እንዳለብኝ አላቅ። በጣም የሆነ የድካም ስሜት ይሰማኛል። እንደምትመለከቱኝ ጥሩ ላይ አይደለሁም። እውነት ለመናገር ግን በጣም ደስ ስላለኝ በቃ ውብዬንም እንኳን ማርያም ማረችሽ ልላት ልጄንም እንድታሳየኝ እንድጠይቅ ነው እንግዲህ ቤት የሚሄደው ከውብዬ በኩል ምን ይጠብቀኛል ምናም የሚለውን ነገር ምንም አላሰብኩም። ብቻ ግን በጣም ደስ ብሎኛል። ከሁሉ ነገር በላይ እንግዲህ ሁለተኛ ልጅ በጋራ አግኝተናል እና በጣም ደስተኛ ሆኛለሁ። እጅግ በጣም እንግዲህ ይህን ነገር እንግዲህ የምታውቁት የወለዳችሁ ናችሁ እና ስሜቱ በጣም ደስ ይላል እና ዛሬ እንግዲህ ቤት ሄጄ ጠይቃታለሁ ብዬ በቃ ብቻ ደስ ብሏት ትቀበለኛለች ብዬ አስባለሁ። እንደዚሁ ደግሞ ልጄንም ታሳያለች ብዬ አስባለሁ። ብቻ ቤተሰብ ይሄ ትልቅ ነገር ነው፣ ለኔ ትልቅ ነገር ነው። በቃ እግዚአብሔር ምን ያህል እንደሚወደኝ ያየውበት ነውና ልጄ፣ እግዚአብሔር ልጆች፣ እግዚአብሔር ስጦታዎች ናቸውና ከፈጣሪ ከእግዚአብሔር ነው የሚሰጡም ልጆች። እና ለዚህ ደስታ በመብቃቴ በጣም ደስተኛ ነኝ። እጅግ በጣም በጣም ደስተኛ ነኝና እስቲ ዛሬ እንግዲህ ውብዬ ጋር እንሄዳለን። ሌላ ምንም አልገዛውም። እውነት ለመናገር ትንሽ ያለውበት ሁኔታ ጥሩ ስላልሆነ ሌላ ምንም አላደረግኩም። የባለፈውንም ፕሮግራም እንግዲህ አይታችሁ ከሆነ በቃ ጓደኞቼን አናግሬ እንደምትመጣ ሲነግሩኝ ጊዜ ወደ ቤት እንደምትገባ ሲነግሩኝ ጊዜ በቃ ቤቱ እንዲያስተካክሉ ምናምን አርግ ያለው ዲኮርፎ አድርገው ሰርተው በቃ ኬክ ተዘጋጅቶ ውብዬን እንዲቀበሏት ማለት ነው። በቃ ደስተኛ እንድትሆንልኝ እኔ ከጎኗ እንደሌለው እንዳይሰማት በቃ ፋምሊም እንግዲህ መጥተው ምናምን በቃ ብቻ ደስ የሚል ጊዜ ነው። እኔ ቪዲዮ እንደጋግሜ ነው ያየሁት በውብዬ ቻናል የተጫነው ማለት ነው እና በጣም ደስ ብሎኛል። ብቻ ብርትት ብዬ አሁን እንደዚህ የምታዩኝ በቃ ከደስታ ብዛት ነው እንጂ እንደዚህ አልነበርኩም። ትላንት ትላንት ወዲያ ያለውበት ሁኔታ ጥሩ አልነበረም። ግን ዛሬ ይኸው እንደምታዩት በጣም ብርትት ብያለው። በቻልኩት እንግዲህ ሄጄ ልጄን ምናምን አቅፌ እስካየት በጣም ነው የጓጓሁት። በጣም ብቻ እንጃ ስሜቱ ዘጠኝ ወር ከጎኗ ነበርኩኝና አብሬያት ነበርኩኝና በቃ ሲያማት ምሲላትም ከጎኗ ነበርኩኝና ልትወልድ አካባቢ እንደዚህ አይነት ነገር መፈጠሩ በጣም አሳዝኑኛል። ግን ደግሞ በቃ በጣም ናፍቃኛለች። ልጄም ገና በቃ ላላየዋትም፣ ግን በጣም ናፍቃኛለች እውነት ለመናገር እና በቃ ሁለቱን አቅፌ ምናምን የምስምበት ጊዜ በጣም በጣም ነው የቸኮልኩት። እነሱ ጋር የሚሄድበት ታይም ማለት ነው። ብቻ እስቲ አብረን ነው በዚህ አጋጣሚ የምንሄደው፣ ካሜራማኑ እየቀረዘ አብረን እንግዲህ ቤት እንገባለን። የእነሱንም ሪያክሽን ያሳያቸዋለሁ። ልጄንም እንግዲህ ይዤ ደስታችንን አብረን እንካፈላለን። እና እስቲ እንኳን ደስ አለ በሉኝ ኮሜንት ላይ ማለት ሁላችሁም እንኳን ደስ አላችሁ በሉኝ። ምክንያቱም በቃ ብቻ ሴት ልጅ ደግሞ ለአባቷ መከታ ናት አይደለ? ሴት ልጅ በማግኘቴ በጣም እድለኛ ነኝ ደስተኛም ነኝ። እና እንኳን ደስ አለ በላችሁ፣ መርቁኝ፣ አብራችሁን ተከተሉኝ። ዛሬ እናንተ ፍቅር ፈልጋለሁ፣ ፕሊስ፣ በቃ በፍቅር እንድትመልሱልኝ ሁሉንም ነገር። ያው የሰው ልጅ በህይወት ሳለ ያው ያጠፋል ብዙ ነገር ይገጥመዋል። ፈተና በብዙ ነገር ነው የሚመጣበት። ይህንን ተረድታችሁ ከጎኔ እንድትሆኑ ነው የምፈልገው። አለውል እንድትሉ ይፈልጋለሁ። እናንተ ፈልጋችኋሉ፣ ታስፈልጉኛላችሁ። በዚህ ሰዓት እና ማንም በሌለኝ ሰዓት ከጎኔ ስለነበራችሁ ብቻ ስ ቤት እንሄዳለን። ቤት ሄደን እንግዲህ ውብዬን በቻልኩት መጠን ሰርፕራይዝ አረጋለሁ። የባለፈውንም ፕሮግራም እንግዲህ እኔ ባልገኝም እንግዲህ እንዲያዘጋጁ አርግ ያለው፣ ዛሬ ደግሞ እኔ ተገኝቼ እንግዲህ አብረን ደስ የሚል ጊዜ እናሳልፋለን። ሁላችሁም ተከታተሉኝ። እንግዲህ እስቲ ቤት ሄደን ደግሞ ቤት ያለውን እናያለን። እችን አበባ ይዤ ለውዷ ባለቤቴ እንግዲህ ምሰጥ ይሆናል። እንኳን ደስ አለሽ እያልኩኝ መሄድ ይሆናል። ለማንኛውም መልካም ቆይታ፣ እዛ ያለውን ደግሞ ቪዲዮ ተከታተሉ። ኑ እንሂድ፣ አብረን ኑ ተከተሉ አንድም ሰው እንዳይቀር ብቻ። ለቤቴ ሌላ አዲስ ምዕራፍ ሊዝ ነው ህይወቴ። ይሄ ውድሜ ለእሷ በፍቅር አምኖ ጎኔ እኔም ወቅት ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። እሺ ቤተሰቦቼ እንግዲህ ደርሻለሁ። እስቲ እዛ ደግሞ ሄደን ያለው ነገር። አሳያችኋለሁ ደስ ብሎኛል ልጄን እስካክፋት ውብዬንም በቃ አቅፍያት የሆነ ደስ እንዲላ ትፈልጋለሁ ብዙ ብቻ ወደፊት ብዙ ምነግራችሁ ነገር አለ ያው ነገሮች ወድጄ እንዳላደረግኩ ምናም ትረዳላችሁ ቀስ በቀስ ለማንኛውም እስቲ እንሂድ ውብዬን እንኳን ማርያም ማረች እንበል ኑ ተከተሉ ኑ ግቡ ግቡ ግቡ ግቡ አንድም ሰው እንዳይቀር። ግብሻ ለቤቴ ሌላ አዲስ ምዕራፍ ሊዝ ነው ሕይወቴ። ይሄ ውድሜ ለሷ በፍቅር አምኖ ጎኔ እኔም ወቅት ደረሰ። ፈርቻለሁ። ምን ሀፕን እንደሚያደርግ አላውቅም። ብቻ መልካም ነገር ነው የሚጠብቀው። ሳላይ በፍጹም መመለስ አልፈልግም። በጣም ጓግቻለሁ። አንተ ደረጃው አደከመኝ አይገርምም። ለማንኛውም ደርሻ ያለው ቤተሰብ አያቸው፣ ሲኛው ምናምን እኔ እንደምፈልገው አድርገው ነው የሰሩት። በጣም ነው የሚያምረው ቤተሰብ ደርሻ ያለው እንግዲህ በጣም ደስ ይላል። እንግዲህ ዛሬ በጣም የደስታ የቀን ነው። ማታ ገቦ እኔ በጠዋት ነው የመጣሁት። ለማንኛውም ኑ ቤተሰብ በጣም ጓጉቻለሁ። በጣም በጣም በጣም ስሜት ነው የሚሰማኝ። ሊቹ ሰላም

እን ጠይቅሽ እኮ ይመጣ እ ንጠይቃት እኮ ይመጣ። አንተ እ እንዴ ለምን አይገባም? አበባው ምን ማለት ነው?

ይገባኛል በዚህ ሰዓት የተሻለ ነበር ከማንም በላይ እንደነበር እዚህ ጋር መሆን ይጠብቅ። አይን እኮ ግን ፈቃደኛ አይደለችም። እሷን መጫን የለብንም ማለት እኔ እየተጫናት ብዙ እንትን ብለናል ማለት ነው። እኔ ማየት እኮ አለብኝ እኔ ልጅ ማየት አለብኝ። ሲጀመር ምንም እኮ ያችልም አንተ ምን ቤት ነው ምንድን ነው አንተ

እረፍት አላረገችም። እረፍት ታክና እና አሳልፈኝ በእናትህ። በቃ እንደዚህ ሆነ፣ ናሆ እንደዚህ ሆነ፣ አይታለ እንደዚህ ሆነ። አይታለ ሚሹ ልጅ ናት። ነው ሰው እኮ የለም። ግን አንተ እንደዚህ አድርገህ መተህ ይሄ በጭራሽ የማይሆን ነገር ነው፣ አልቀበለውም ምን

ይቅርታ ስጠይቃት ቅርታን ስትቀበል ነው፣ በሰላማዊ መንገድ ነው ገብተህ መጣ የምችለው። በዚህ ስሜት ገብተህ ምንድነው የሚፈጠረው? ውስጡ ብዙ ነገር አለ። ይሄ ነገር ነገር አስብ እንዴ ከውስጧ ብዙ ነገሮች አይደሉም። እና ሰው እንደዚህ ምና አይከብድም። ዝም ብለህ ስታስበው እኔ እንደምትመጣ ጥሩ ነው። እሺ እኔ አንዴ አሉ አይደለም። ምን ይያርክ አንተ ለምን ብዬሽ ነው እየሰጨው ማናገሩ። በቃ አሁን ስንት ሰው አንተ ላይ ምን እያሰበህ እንደሆነ ታውቃለህ አታውቅም አይደለ? ስለዚህ ሂድና ይቅርታ ጠይቃቸው። ከዛ እነሱ የሚያደርጉትን እንሰማለን። አባት ማጡ ዘጉት ብሏል አይደለ? በለኝ። እኔው ውብዬ ማየት ነው የምፈልገው በቃ። ዞር ነው ይመረጋጋታል፣ ይመረጋጋታል ነው

ተረጋጋ እንጂ፣ መጀመሪያ ተረጋጋ። አይ የምታደርገውን ነገር በመረጋጋት አድርግ እንጂ ገባ እኮ እሷ የሚበልጥብን ነገር እንደሌለ አውቃለሁ ይሄን ይሄን ሁሉ ነገር አድርገው ለሷ አንዶንም ይገባታል። ነገር ግን ትረጋጋ መጀመሪያ ዝም ብለህ ገብተህ ዛብ ትይስታል። ነገሩ ምን ታስብበት ምን ምትልበት ጊዜ ይስጣል።

እኔ እኮ ጎና ነው እኮ ያልኩት። እኮ ታዲያ ነገሮችን ምን ግን ነገሮች እሷ ፈቃደኛ መሆን አለባት ባለው ምን አይ ለሁሉም ነገር መጀመሪያ እሷ ፈቃደኛ መሆን አለባት። እሷ ደህና መሆን አለብህ፣ ታደርጋለህ ለምንድን ነው ምትናቸው? ከሞት ጋር ምን አገናኘው? ነው ነገሮችን አስቦ ማስተካከል እያለ ነው የምታወራው። አሁን ጋሺ ጋር አውራ። እናንተ ያለውን ነገር ጋሺንም ማለት ያለበት ነገር ሁሉ በቃ በሽማግሌ ምናምን ነገሮችን ለመጨረስ ሞክ ሳልኮት ባለፈው ቤት ውስጥ የተፈጠረው ነገር አንተ አሁን ተረጋጋ ነገር

የሚያስለቅስ ነገር አለ። ይሄ ልጅ ይሄ እኮ በስምምነት የሚሆን ነገር ነው። በልህም የሚሆን ነገር የለም። በፍቅር ተነጋግሮ ነው ሁሉ ነገር የሚፈታው። እንደዚህ በልህም የሚሆን ነገር የለም። አንተ አጥፍተሃል፣ ልጄ ነህ። መቼም ብታጠፋም ልጄ ነህ ከሱ አለ። አሁን ደግሞ ይሄ እንደምታየው ደስታ ነው። እሷም ድካለሽ ያለችው እንደዚህ እንትን ማለት ጥሩ አይደለም። በትዕግስት ሁሉ ነገር ማሳለፍ እነኚህ ልጆች እንደው ማየት ያለብን እነኛን ህፃናቶች ልጆች ነው። አንተም እኮ ጥሩ መልካም ነገር መስራት አለብን። መበርታት መቻል ነው። እንደ ያጠፋው ጥፋት ጥፋት አይደለም። አሁን እሷም ታገግም ትንሽ እና እኔም የሆነ መስመር አስይዛለሁ፣ ሁሉ ነገር እንዲያስተካክላለሁ። አንተም ልጅ ከእሷ እና ሁሉ ነገር በትግስት አንተ ልጅ አውቅሃለሁ፣ ጎበዝና ጠንካራ ልጅ ነህም አውቃለሁ። በመካከላችን ብዙ ነገር ይኖራል፣ እግርና እግርም ይጋጫል። እንኳን የሰው ልጅ ስጋ ለባሽ ይቀርና በመካከላችሁ ያለውን ነገር አስወግደ የሰውን ነገር አትስሙ። ሰው የሚሰማ ሰው ሶስተኛ ወገን በነገራችን ላይ በኑሯችን ላይ ሶስተኛ ሰው ወገን ከገባ ጥሩ አይደለም። ሁለታችሁ ናችሁ መፍታት ያላችሁ ያለባችሁ። መበርታትም ጎበዝም መሆን ያለብህ አንተ ነህ። ጠንካራ መሆን አለብህ። ትንሽ እሷም ደግሞ እስቲ እንደው ይችን ታሳልፍ እና እንደምንም ብለን እኔ መስመር አስይዛለሁ። ችግር የለም፣ አትቸኩል። ወደ እራስህ ትመለሳለህ። ችግር የለም። እሺ ልጄ፣ ብዙ አታስባ፣ ይዞህ አትጨናነቅም ደስታውን ደስታ ያርግልን፣ አለሙን አለም ያርግልን፣ አንተንም ወደ ራስህ መልሶ እግዚአብሔር። አንድነታቸውን ነው የምንፈልገው። ጓደኞችም እንትን የሚሉት ለአንተ ብለው ነው የሚወድቁት የሚነሱት፣ እና አንተ ጎበዝ መሆን አለብህ። ትንሽ እሷ ምስቴ እንደ ከዚህ ከንትኑም ወጣ ተበልና እናስብበታለን። አይዞህ። ችግር የለም። እኔ በመሃል ገብቼ መስመሮቹን አስዛለሁ። ጋሺ እኔ እኮ ልጄን ተከልክ እያለሁ እኮ ግራ ገብቶኛ ጨንቆኛ። ጋሺ አይ አታስብ፣ ልጄ ልጅህ ደህና ነች። ልጅህን በቅርቡ ጊዜ ያስተዋውቃለሁ፣ ታያለህ። ችግር የለም፣ በእኔ ቃል ይሁንብህ። ቃል ገባለሁኛ። ይዞ ልጅ ችግር የለም፣ አትጨነቅ። እንደዚህ ብዙም ራስህን እንተናትበል አታስብ። እኔ ቃል እገባለሁ። ዛሬ አይቻት ልይር ነበረ ጋሽ እሷንም አይቼ ዛሬ አይፈቀድም። ልጄ እንደምታየው እሷም እንግዲህ መቼም ድካም ላይ ነች ያለችው፣ ታስባለ ብዬ እኔ እገምታለሁ። ድካም ላይ ነች ያለችው በዚህ ላይ ተናዳለች። የሰራችሁትም ስራ ጥሩ አይደለም። ስለዚህ መቸኮልም የለብም። እስካሁን ቆይተ የለ ችግር የለም። እኔ ልጅህን እንድታይ በቃ ወደ ትዳርህ እንድትመለስ አደርጋለሁ። እኔ ቃል እገባለሁ አቀም

ወደ አስተካክየ፣ ወደ ራስ እንድትመለስ ወደ ቤት እንድትመለስ አረጋለሁ። ልጅህንም ታያለ። ችግር የለም። ቃል እየገበው እኔ ቃል ገብቻለሁ። ከቃል በላይ ምንም የለም። መጫ ምን ነው ምን አለ? በቀስ በቀስ ነው ነገሮች የሚስተካከሉት። በአንድ የተበላሸ ግን ቀስ በቀስ ነው ማስተካከል የምትችለው። አትቸኩል። አሁንም እንደመጀመሪያው ማለት ነው። የባሰ ነው የምታበላሹ። በቸኮልኩ ቁጥር የባሰ ነገር ነው። ያን ጊዜ የተፈጠረውን አይተናል። ከጥሩ ነገር አስበ ነበር አሉነ እንደዛ ስ በሶኮል ቁጥር መጥፎ መጥፎ ነገር ነው የሚፈጠረው። ለዚያ አረጋ ብለህ ትልቅ ሰው ይዘህ አውርተህ ይቅርታ መጠየቅ ያለብህን ይቅርታ ጠይቀህ ቃል ገብተህም ከዚህ በኋላ ምንም አይነት ጥፋት እንደማታጠፋ ቃል ገብተህ ጋሽ ሁሉ ነገር ያስተካክላሉ። ቃል ገብተው እንግዲህ እንደ ልጄ ነው የማየህ ብለው በዚህ ላይ ሳይናደዱ እንዲህ ስለአወቁ ራሱ ትልቅ ነገር ነው። ያንተን ጥሩነት ያውቃሉ ማለት ነው። ሰለማቀ ነው። እዚህ ያው ጋሽም ቃል አለው፣ አሹም አለ፣ እኔም አለው። ምንም የሚያሳስብ ነገር የለም። የተደዋወልን የተገናኘንም አንዳንድ ነገሮች እንጠያየቃለን፣ እንሞክራለን፣ ምንችለውን እናደርጋለን። ግን በዚህ ሰዓት እሷ ማረፍ አለባት። ከእሷ ፍቃድ ይገባኛል። ከእሷ ፍቃድ ውጭ ነገር ብናደርግ ብትታመምብህ፣ ያው ዞሮ ዞሮ ለአንተ ነው። ገባህ አይደል? አንድ ነገር ብትሆንብህ ለአንተ ነው። በዚህ ሰዓት መጨናነቅ የለባትም እሷ። የምትፈልገውን ነገር ብቻ እሺ እያልን እስከ መጨረሻው ድረስ በቃ መታገስ ነው። ከዛ መጨረሻ ላይ ጥሩ ነገር ታገኛለህ፣ ጥሩ ፍሬ ታገኛለህ። ታግሶ መቆየትን የመሰለ ነገር የለም። በአንድ ጊዜ እሷ እሺ እንድትልህ አትጠብቅም። በአንዲት ልኳ

ይህን ያህል እንትን ማለት ግን የለብህም። እኔ ስላልተቆጣሁ ሁኖ ምንም ያልኩ ነገር የለም ያው እንደ ልጅ ስለማይህ ከዚህ በፊት ብዙ ነገር ስላላጠፋህ ነው ይህን ያህል እንትን የምልህ እንጂ መቆጣት አቅቶኝ አይደለም። እንኳን ይገባኛል፣ አውቃለሁ። ሁሉንም እናሳልፋለን። ነገር እኮ አይደለም። የሰው ልጅ ስጋ ለባሽ ይቀርና እግርና እግር ይጋጫል። ስለዚህ ትግስት ነው ዋናው ታገስ። እንዲ አንዱ ለቀን በቃ እኔ እኮ ቃል ገባሁልህ። ጥሩ ሰው ስለሆኑ ጥሩ አባት ስለሆኑ ነው እንደዚህ አንተን ሳይወቅሱ ከይህን ነገር ብቻ እያነሱ ያሉት፣ ያንተን ጥሩነትም ስላወቁ ነው ስለሚያውቁም ነው ከዚህ በፊት አንዴ ብቻ ቃል ገብቶልኝ አንዴ ብቻ ሊያት ጋሽ እሺ በሉ። አንዴ ነገር አይፈጠርም እኮ ነው፣ የባስ ነው የምትበሳቸው። ምንድንነው እንደዚህ እንድታደርግ? ቢያንስ እሳቸውን ነገር እንዲጠጥ ማድረግ ከእሳቸው ቃል ገብቶለታል አስተካክላለሁ አሉ። ሁሉ ነገር ከእሳቸው በላይ የለም ወይ እኔ ወይ አይሾ፣ አይደለም ቃል ይገባል። አባቷ ናቸው ቃል ይገባል። ከእሳቸው በላይ ደግሞ ይህ ነገር ላይስተካክል የሚችል ሰው ማየት ለምን አልፈልግም።

በሩን ከፍታ የሚያስፈልጋትን ነገር እንትን እንበል እና የምትወዳ ኮኔ ናት። የምታፈቅራት ምታፈቅራት ኮኔ ናት። ታገስ፣ አንድ ሳምንትም ሊሆን ይችላል። ምን በቃ ብቻ፣ የጊዜ ገደብ በቃ ከጭንቅላት አውጥተህ ከራስ ጋር አንተ ራስንም

ደስ አይለኝም፣ ዝምታ ሲውጠኝ ምን እንደምል ሳጣ፣ ደስ አይለኝም ደስ አይለኝም። አንቺን አገኝ ብዬ እኔ ራሴን ሳጣ፣ ደስ አይለኝም ደስ አይለኝም።